ሰላም ሲሳይ እባላለሁ። የብራይት ሪል እስቴት የሽያጭ አማካሪ ነኝ። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ሎኬሽን በቦሌ ሸገር ህንፃ ወይም ሳፋይር አዲስ ሆቴል አጠገብ የሚገኝ እጅግ ዘመናዊ ቅንጡ አፓርታማ ነው ይዤላችሁ የመጣሁት። ይህ ህንፃ በፍሎር ሁለት አባወራ ብቻ የሚኖርበት ጂፕላስ 15 የሆነ ቢውልዲንግ እንዲሁም ቱ ቤዝመንት ፓርኪንግ ያለው ሳይት ነው። ከዋናው አስፋልትም ገባ ብሎ እየተሰራ ያለ ዘመናዊ ቅንጡ አፓርታማ ነው። ይህ ከፕራይቬሲ ከሴኪሪቲ ከሳውንድ ፖሊሽን አንፃር ገባ ማለቱ ምቹ ያደርገዋል። ምክንያቱም ጸጥታ ያለው ሰፈር ስለሆነ እንዲሁም የሳውንድ ፖሊሽን ስለሌለው ማለት ነው። እኛ ብራይት ሪል እስቴቶች የምንገነባቸው ቢውልዲንጎች ሂውጅ ቢውልዲንግ አይደለም። የተወሰኑ አፓርታማዎችን ነው የምንገነባው። እኛ ብራይት ሪል ስቴቶች የምንገነባቸው ቢዩልዲንጎች ሂውጅ ፕሮጀክት አይደለም። ይህም በአንድ ዓመት ከስድስት ወር፣ በሁለት ዓመት የሚረከቡ ፕሮጀክቶችን ብቻ ነው የምንይዘው። ከአሁን በፊት የተለያዩ ቦታዎች ላይ የተለያዩ ፕሮጀክቶችን ሰርተናል። ፍሬንድሽፕ ፓርክ፣ ቡልቡላ፣ ቦሌ ሸገር፣ ቦሌ ሻላ መናፈሻው ጋር ከዚህ በፊት ሰርተን አስረክበናል ማለት ነው። በአንድ ዓመት ከስድስት ወር፣ በሁለት ዓመት የሚረከቡ ፕሮጀክቶችን ነው የምንይዘው። በዚህ ፕሮጀክት የተለያዩ ኢንተርናሽናል ሆቴሎች፣ ኢንተርናሽናል ትምህርት ቤቶች፣ መዝናኛ ቦታዎች እንዲሁም የተለያዩ ትልልቅ ሾፒንግ ሞሎች ይገኛሉ። ይህ ደግሞ ካላችሁ ላይፍ ስታይል ጋር አብሮ የሚሄድ እና ምቹ ያደርገዋል ማለት ነው። የተለያዩ ኢንተርናሽናል ሆቴሎች የሃይማኖት ተቋማት መኖሯቸው ለኢንቨስትመንት ምቹና ተመራጭ ያደርገዋል። ቀደም ብዬ እንደነገርኳቸው እዚህ ፕሮጀክት ላይ አጠቃላይ የሚኖሩት ሰዎች ሀያ ሰዎች ብቻ ናቸው። ከዚህ በፊት ሽያጭ ስለሸጥን አልሬዲ የቀሩን ቤቶች ውስን ናቸው። አስራ ሁለት ቤቶች ብቻ ናቸው የቀሩት፣ ባለድረኞች ብቻ ናቸው። ይህንን እድል የምታገኙት ማለት ነው። በፍሎር ሁለት አባወራ ብቻ የሚኖርባቸው ትልልቅ ካሬዎችን የያዙ ናቸው። ባለሶስትና ባለአራት መኘታ ቤቶች ናቸው ያሉ። አጠቃላይ ካሬው ከ168 ካሬ እስከ 260 ካሬ ያለ ነው። ብትፈልጉ ለማከራየት ብትፈልጉም ደግሞ ለመኖሪያ የሚሆን እጅግ ሰፋፊ ካሬ፣ ሰፋፊ ባልከኒ ነው ይዘንላችሁ የመጣ ነው። እና ዋጋው እንዴት ነው ለሚለው በካሬ መቶ ሀያ ሺህ ብር ጀምሮ ነው እየሸጥን ያለ ነው። ከተወሰነ ጊዜ በኋላ ግን ፕራይስ የምንጨምር ይሆናል ማለት ነው። እንደገና ፊክሰድ በሆነ በኢትዮጵያ ብር ነው ሽያጭ እየሸጥን ያለ ነው። ውላችሁ ላይ የሚገባው ፊክሰድ በሆነ በኢትዮጵያ ብር ብቻ ነው ማለትም ዶላር ቢጨምር ስሚንቶ ቢጨምር ብረት ቢጨምር ነዳጅ ቢጨምር እናንተ ጋር ምንም የሚያሳድረው ተጽዕኖ የለም ውል የምንሰጣችሁ ፊክስድ በሆነ በኢትዮጵያ ብር አሁን ባለሶስት ምኝታ በሀያ ሚሊዮን ብር ብትዋዋሉ እስከ መጨረሻው የምትከፍሉት ሀያ ሚሊዮን ብር ብቻ ነው ሌላ የምትጨምሩት ነገር የለም ምክንያቱም ውሉ ፊክስድ በሆነ በኢትዮጵያ ብር ብቻ ስለሆነ ማለት ነው በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ